በስማ ወወልድ መንፈስ ቅዱስ አሃዱ አምላክ። አመተሱ ለመጋቢት በዛቲ ዕለት። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ መጋቢት ዘጠኝ በዝች ቀን የከበረ እንድሪያኖስ ሚስቱ አውሳቢዎስ እና አርማ ሌሎች አርባ ሰዎች በሰማዕትነት አረፉ። አሊንም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክንም ቢስላሉ፣ የክብር ባለቤት ስለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ሥቃይን አሰቃዩቸው። ከዚህም በኋላ ራሶቻቸውን በሴፍ ቆረጡ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለእንድሪያኖስ ወለብእሲቱ በስንላውሳቢዎስ ዋአርማ ካል ወደ ዋርባሱ ቱፋነ ገሎስም ይስቅዩኒ በጸሎቶም ለብስ ይጽሙ አቅማተክ ልከሜ ሰቂ ይነቅ። በዝችም እለት ዳግመኛ ከአባኖብ ጋር በሰማይትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኑራሜን በዝችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶሪያ አገር ስማ ብንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር፣ የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጽርቅ ሳይሆን የስጋ ፍቶትን ስለሚጠላት ነው እንጂ። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ወደ እውቀትም ራይም በማለ ጸሎትና ምልጃን ያዞትር ነበር። ከእግዚአብሔር የሚታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሂዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሂዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ስርዓቱንም ሁሉ ተማረ። መለኮታዊ ሚስጢርንም ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መስራትና ንጽሕና፣ ለበጎ ስራ መጠመቅ፣ ትጋት፣ ቅንነት፣ የዋነት ጾም፣ ጸሎት፣ ስግደት በላዩ ጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርን አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ታምራት ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቹን አስገባቸው። ከካዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ የሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮሁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኑ፣ የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀላውዲዎስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ስራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋትን ገረፈው፣ እንዲያስሩት አዘዜንንም አደረጉበት። የሀገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈተው ከደሙም አጥበው ተሸክመ ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደውን እግዚአብሔርን አገልግሎ ደስ አሰኝቶ በፍቅርና አንድነት አረፈ። ከረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ስጋውን በውስጡ አኖሩ። ጌታችንም ከስጋው ብዙዎች ታላላቅ ታምራቶችን አሳየ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለኩትን በዕዳ ሐዋርያ ዘተጠምቀ እመላከ ሰማይ ትምህርት ተከመ ተጠየቀ ሶባግ በረጎን ተሊናው ይጽህው ቀ በፍቶ ተስጋ ኢተማ በበ ስምረቱ ይወርቀ ምስለ ብእሲቱ ሰኪ ወዛ ኮርሁቀ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ። ያገባው ማጢያት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፤ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግል ያገባ መልካም አደረገ። ያላገባ የሚተሻለ አደረገ። ዛቅረብኩ ማይሌታ ዘኪሬ አይላፈ የመለ ተጸምዱ ገዘል ፈልላ አነብብቶ ከብዘን እዴቴ መጽሐፈ እንተረሰ ከጊዜ ጸሪቀ መበለቱ ኩፈ የምላ ብኡላን ዘተርፈ ነቢያት ቅዱሳን ውሃዋርያት ሰባኪያን ሰማይታት

ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አይላፍ መላእክትን እያሳሰብ በችግር የጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ያዳመጠ በደለኛን ሁሉ የምታስ ምድ ጌታችን እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው